አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ ፕላስ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ የሚያላረጋችሁ ሁሌ እንደምለው ሰብስክራይብ አድርጉ። ላይክ የሚያላረጋችሁ ቪዲዮውን ደግሞ ስትጀምሩ ላይክ አድርጉ። ተው እያደመጣችሁ ዝም ብላችሁ አትለፉትም። ላይክ አድርጉ። ተው ግን ምን ምን ምን አሁንም ጊዜ ያስገቡትን እንደው ላይክ አውራ ጣት ምልክቷን አነሳ አድርጎ ማለት ማለት ነው እና ላይክ አድርጎ ማለት ነው። ለክ አንድ ያው ሰሶሴ ሚዲያ ላይ ሰፈር ተረበኛል እና በዚህ አጋጣሚ ትናንትና በለቀኩ ቪዲዮ እህት ሉባባ እንደው ሉባባ ትባላለች እኔ ኮሜንት ላይ ጽፋ ማለት ነው እናቴን እኔ ስትለኝ ትክለኝ እናቴን አጣሁኝ ወይኔ ምናምን ብላለች። ደው አልባት ከባድ ነው ሀቂቃ ነው የምላችሁ እና አላህ ይሶብርሽ። እናትሽንም አላ አላህ ስብሃነ ወተዓላ ጀነት አልፊርዶስ የወፍቅልሽ። አላህ በጀነት ያገናኛችሁ ማለት ነው። ከባድ ነው፣ ሀቂቃ ማለት ነው። ቤተሰብ ነው ካላችሁ መምጣት አለባችሁ ሀቂቃ። ለምን መለሳችሁ? ሁለተኛ አትሰደዱም። ዞሮ ያው ነው፣ ስራው ያው ነው፣ የምገቡትም ሰው ቤት ነው። ወላሂ አሁን አንዳንዴ እኔ ብር የለኝ እንዴት ብዬ ነው ቤተሰብ ጋር የምሄደው እንዴት ብዬ ነው የሚለው ነው። ቤተሰብ ኑኑኑ ካላችሁ ወላሂ መምጣት አለባችሁ። ዱንያ ከልኩ እንድትፈልጉ አያልፍም። ስለዚህ እየተቀመጥኩበት አልተመቸኝም እና ውድ እህቶች እመመክራችሁ ወላሂ፣ በኋላ እንዳትቆጩበት እንዳታዝኑበት ማለት ነው እኛ እናውቀው መዛሆነን ማለት ነው፣ ግን እዚህ ወላጆች ወላሂ እንዴት እንደሚናፍቁ እኔ መሰለን ነግሬያቸዋለሁ። ለስምንት ዓመታት ያህል ኖር ያለው ግን ወላሂ ሁሌ ነበር የምጨነቀው። ሁሌ ስልካቸው ካልሰራ ያው አውት ወይም የማላቀው ኢትዮጵያ ቁጥር ከመጣ እንደ እናቴ እንደ አባቴ እንድትሆነብኝ ምናምን ነው እና እናትን ማጣት ከባድ ነው። ሀቂቃ ቃል ለምን ምንም ያህል አባታችን ሄደ ወይም አሁን አባቴ ከሚወዱት አንዷ ነኝ። እና ብዙ እንደውም እህቶች በየሄድኩበት አባቴ አባቴ ስል እናቴ ለሽፍ እንደሄዱኛል እና አባት ሄደን ነው ይባላል። አባባሉ ማለት ነው። ለምን የምትሰበስበው አንድ የምታደርገው እናት ናት። አባት ሌላ ካገባ እንደፈለጋችሁ እንኳ ከዛ ቤት መሄድ ትችሉ። እናት ውይ፣ እናት ያአላ እና ቤተሰቦቻችሁን ከማጣታችሁ በፊት ማለት ነው መምጣት አለባችሁን። ብር ያው ብር ነው። ብር ወላሂ ብር ብር ብር ብር ያው ብር አይኔ ብረር ነው ወላሂ። ብዙ እህቶች እኔ አሁን ታሪኳን የነገርኳቸው የጓደኛ ባሏ እንዲህ እንዲህ ያልኳቸው ማለት ነው። አይኗ ታማባት ሄደች ልትታከም ማለት ነው። ከዛ ላይ ነው መታከሚያ ብር ላኪ ስትባል ባልዩ ኢትዮጵያ ነበር በዛን ሰዓት እና ቤተሰብ ልረጅ ነው ሲሉ ለምንድነው ለእናትሽ የምረጁ? እናቲቱ ነይ ነይ ወልዲሽ እንኳ እንዲያሳይ ስትላት ነበር፣ እና ከዛ በኋላ ያንን የባሏን ባሏን ሰምታ ማለት ያንን ብር ሳትልክላት እናቷ አለፈች። እኔም እንዲሁ ደውላ አንተ ዲዋውለን እናቴ ካነፍሰኝ እንዲሁ ቶሎ ብዬ የዳታውን የዋይፋይን የአረቦችን ቃስ አድርጌ ስልኬን ጠፈት ነው የማደርገው። ማለት የሆነ የምትቃውስ ይመስለኝ ነበር፣ የምትቃውስ ማለት ነው እና

በቃ ወላጆቻችሁ ኑ ካሏችሁ ማለት ነው። ለምን መጠሰሱንና ከአይታችሁ አይናችሁን ካልተሳካ መልሳችሁ ስደዱ። የግዴታ ነኝ እና አልሰራሁም። ይህ እንዲህ አላረኩምና ኢትዮጵያ መግባት አልችልም። ምን ይዤ ነው ምን ይዤ ነው እኛ እንሄዳለን። ምን አባቱ መታችሁ ወላጆቻችሁን፣ እንዴት ታርጋችሁ መልሳችሁ አላህም አያደርግባችሁ። ግን ወላጆቻችሁን አይናቸው ሳታው ከሚሞቱ እናንተ ወይ እናንተስ ብትሞቱ ኧረ ተውኝማ ከባድ ሀቂቃ ማለት የማንኛችን ቀን እንደሚቀድም ያኔ እኔ ገና ነኝ መሞት አልችልም ማለት እና እና እህቴ አሁን አንዷ እህቴ አስራ አራት ዓመቴን ኢቃማ ነው ያለችው። ኢቃማ ኢቃማ፣ በነገራችን ላይ አብተላ ኢቃማ አሁን ላይ ማለት ነው። በነገራችን ላይ ለምን እንዳትሉ ያው ሚዲያ ላይ ያው የእሱ ሁኔታ ፈቃድ ሚዲያ ላይ ማውጣት ከባድ ስለሆነ ነው። እና አስራ አራት ዓመቴን ኢቃማ ላሳድስ ነው ወይስ ላስተካክል? በነገራችን ላይ ጠፍተን የምንሰራ እህቶች ማለት ነው። ጠፍተን የምንሰራ እህቶች ወይም አብዛኛውን ተጠለብ ጠፍተን መንግስት እንዲያድስ የቃማ አሰሩ ብሏል። ጠፍተን ከሰራን ለምንድነው የቃማ የሚያስፈልግ? ማለት የቃማ እኮ ማሰራት ያው ጠለብ፣ አሁን ብዙ እህቶች እንደጠለቡ ነው እዛው እየሰሩ ደመወዛቸውን ቀነስ አርገው የቃማ የሚያስፈልጋቸው እና የሚያሰሩት ብዙ አሁን ያሰሩት ማለት ግን ብዙ አስር ሺ ሪያል አስራ ሰባት ሺህ ሪያሌን ከፍዬ እስር ቤት እንውላለን ማለት ነው። በገዛ እጄ ብሬን ከፍዬ እስር ቤት ገባሁ ይላሉ። እና ምን ይሰራላችኋል? አገር ካልገባችሁበት ምን እኛ እኮ ሴቶች እቃማ እኮ ያስፈልግልናል መሰለኝ ለመስራት ማለት አብዛኛውን ሴቶች እና ውጭ ካልወጣን የመያዝ እድላችን ለራሱ አነስተኛ እንዲሆን አይደለም ስለዚህ እህቴ ደግሞ የእቃ ማሽን አበላሽ አልልም ለምን? ባለቤትሽ እዛ ከሆነ ባለቤትሽ ካልመጣ ከባድ ነው። የቃማሽን አስተካክለሽ ይልቅስ ወላጆችሽን አይተሽ ብትመለሽበት አሪፍ ነው። ባልሽ ካልመጣ መጣ መቼም የቃማሽን አበላሽተሽ አገር ግቢ አልልም። ለምን ታለያይቱ አብዛሀኛው ትዳር ጠብ ነው እና ታለያይቱ ትዳር ጠብ ነው። ስለዚህ የቃማሽን አስተካክለሽ ሀገርሽ ገብተሽ ወላጆችሽን አይተሽ መመለስ ባለቤትሽም ወደ አገር ከገባ እሰዩ አብረሽ መግባት ነው እንጂ የቃማ አበላሽተሽ ሀገር። ግን ብዙ እህቶች የሚያለቅሱ ስላሉ ማለት ነው። ከቀድሞ ይመጡና እሱ እዛ ከሆነ በኋላ ላይ ብዙ ቤቶች ያለቅሳሉ። ባለቤቶች አካላቸው እንኳን ተራርቃቸው ብዙ አሁን ሳኡዲ ላይ ማለት ነው። ለሷ ስራ ቦታ ሆና እሱ ሌላ ይዛዛብ ይትኑ ሌላ ሴት እንድታስወቅ የማይሰማ እውነት ነው። እኔ ብዙ ነገር አታስወቅኝ ማለት ነው። ስለዚህ ማለት ነው ስለዚህ እኔ ምን ያልልም ኢቃ ባልሽ ከመጣ ምን፣ ቶሎ ካልመጣ ግን ኢቃ ማሽን አስተካክለ ቤተሰቦችሽ ና አስተካክሉ ነው የምለው። ሌላው ደግሞ አንዷ ጋር አራት ልጆች አሉ። ስለዚህ አራት ልጆች ነው ባሌ ነው ያየው ሌላ ቤት ምሳኔ አንቺማ ምን ትሰሪበታለሽ? አራት ልጅ ወልጌሽ ይለታል። እሱ አንቺ አራት የተወለደች አሮጊት መቼም አንድ ከወለደች አሮጊት ነው የምትባለው። ኢትዮጵያ ላይ አሮጊት ሸባቧን እ ኢትዮጵያ ላይ ሴት ሞልቷል። ሴት ሞልቷል ነው ሴት ሞልቷል ነው ስሙና። እንደሚሰራ ባላችሁ ነይ የማይላችሁ ከሆነ የሆነ ነገር አለ። ወላሂ መጠርጠር አለባችሁ። ነገር እኛ ሴቶች ልክ እንደ ቴሌቪዥን ነን፣ በሪሞት እንዲህ ሪሞት አንስታችሁ ሴት በምንነካካት በቃ ባለጌም ካላችሁ እንግዲህ ባለጌም በምንነካካት። ወንድ ግን ባይኑ ነው። ኮንትሮባንድ እኮ ነው ወንድ ልጅ እኮ ፍቅር ኮንትሮባንድ ይበል እንዴ ያገኘው ነው ያየውን አንዷን አፈጠት ሌላ ይትዘ። ስለዚህ ነይ ካላለሽ አንችለውም ነይ እስከምላስጋፍን ባላችሁ። እኔ በነገራችን ላይ ይህን እናድርግ፣ እኔ በፊት ሳውዲ ስኖር ማለት ነው ያው ማሚ ሾርታ ይዞ ሲመጣ እንዲሁ የሆነ ነገር እናድርግ ካለኝ እናጀዳለሁ። እኔ ከራሴ ካልመጣ ለምን በጣም ነው የምናደርገው? ታውቃላችሁ የሶቪየት ስራ በጣም ይደክማችኋል። እሱ ደግሞ እዚህ ኢትዮጵያ ሆኖ ያው ታውቃላችሁ፣ ሀገራችሁ እና ሰው ሀገር አንድ አይደለም እና እኔ ነይ ካላችሁ መምጣት ነው። አሁን አንዱ እህቴ ባሌ ነይ ነይ ነይ የሚልሽ በቃ ስለሚፈልግሽ ነው። አንቺ ጋር መኖር ስለሚፈልግ ነው ነይ የሚልሽ ማለት ነው። ስለዚህ ነይ የማይል ባል ካላችሁ ራሳችሁ ምርጥ ምን አሻችሁ እንዴ? እሱ ምን እንደሚያደርግ የምታውቋቸው። እኔ እሱ ጣላት ቁጭ ብሎ ቤት ቁጭ ብሎ አገሩን አየር እየቀሰማ አንቺ ሽንት ቤት እያጠብሽ እድሜ ግድል። ደግሞ አረብ ሀገር የመጣ ነገር ኢትዮጵያ ስንመጣ ቶሎ ነው ውድቅ የምንለው። ለምን እዛ ፀሐይ ምናምን ስለማያገኝ ወይ ፀሐይ ፀሐይ የሚመታት እንዲላችሁ፣ አሮጊት አሮጊት አንድ ያልወለድ ነው እዛ አምስት፣ ስድስት የወለዱት ይበልጡ። ለምን እዛ ብዙ ስቃይ ነዋ። ጀማችንን

ደግሞ መሻላህ ማለት ልጅሽ ቢያንስ ልጅን በሪቃ ማውሰጃለሁ ምናምን ብላለች። ልጇ ቢያንስ ከአስራ አምስት ወይ ከአስራ አምስት አመት ወደ ላይ ይዛ ነው ማሻላ ተባረከ ረሃማን ማለት እድሜው ገና የሚባል አይደለም። ሀገርሽ መተሽ ሶስቱ ልጆችሽ ጋር ህይወትሽን እያጣጣምሽ መውለድም ከቻልሽ ደግሞ አላውቅም እየወለድሽ መኖር ነው እንጂ ሀገር ባልሽ ነው የታላላት ምንም አያስፈልግም፣ መምጣት ብቻ ነው እህቴ ነኝ እያለሽ ደግሞ መምጣት ነው ያለብሽ። ወንዶቹን ዋይሉም እዛ ሆናችሁ አይሂጂ። የሆነ መስፈርት ያመጡላችኋል። ወይ እንዲህ ታደርጊያለሽ ወይ አረብ ሀገር ትሄጃለሽ። እከሌ እሄዳ አረብ ሀገር ይሄን ይሄን አትሰራ እከሌ ብር ላት ምን ታደርጊያለሽ? ገና ህፃን የኢትዮጵያ ወንድ ብሎ ማለት ነው። ገና ህፃን ልጃችሁ ሴት ስወልዱ ይችማ አረብ ሀገር ሄዳ ታሳልፋለች ይላሉ እና ገና ሲያገቡ ለራሱ በመስፈርት የሚያገቧል። አረብ ሀገር ሄዳ መስራት ትፈልጋለች ወይ? እሱ እንዲፈለገ እየቃማ እሱ እንዲፈለገ እየጠጣ ኢትዮጵያ በአረብ ሀገር ብር እንዲሁም ባጃጅ ላይ ይጠቋቋማሉ። ማለት አንድ ተሳፍረን ሚስቱ አረብ ሀገር ነበረች እና በፊትማ አስገድዶ ነበር እንካም ይለኛል። ከዛ ሚስቱ ሞታለች። ያንን አሁን ሚስቱ ከመጣ በኋላ እጁ ቆሞ፣ ከፈለም ከፍል ተናገረኝ ማለት ነው። በቃ የማንም ወንዶቹ ወንዶች ለራሱ የዝምድና መፍጠሪያ ነው የሚያደርጉት፣ ማንም ጋር መዛመጃ በኛ በሴቶቹ ብር ማለት ነው። ሰርግ ቤት ሲሄድ ከሰው መጀመሪያ ከሰው በላይ ይከፍላል። ትራንስፖርት ነው ይሄ ነው ይሄ ነው የምከፍለው ይከፍላል። ምግብ ቤትም ሲገባ እኔ ነኝ እኔ ነኝ እኔ ነኝ፣ ዛሬ ምሳ ወይም እራት እኔ ነኝ የምችለው ምናምን ስለዚህ እኛ ምን በወጣ እኛ ሴቶች ምን በወጣ ወንድ ልጅ ብር አፍቃሪ ነው ከምንም በላይ ብርቅ ይላል። ደከመ፣ ብዙ ማውራት ዲም ግፍት ያመጣል። ስለዚህ እንደዋቴና እና እህቶቼ ብስል ሁኑ፣ ወንድን አትቀልቡ፣ ለወንድ ብር አትስጡ። ወንዶች እኮ ቢሰሙ ገደሉኝ። ይሄን ነው የምለው። ሀቂቃ ነው የምላችሁ ማለት ነው። እንዳትቆጩ። ግን ሀገራችሁ ግቡ። ወላጆቻችሁ ኑ ካሏችሁ፣ ወላጆቻችሁ ኑ። ወላሂ በጣም ብዙ አትቆዩ። አሁን አስራ አራት አመት የቆየችው እህቴ ያስብ። ወላሂ አስራ አራት አመት ማለት ነው ከባድ ነው እና በነገራችን እስከ ሀያ አመት ከአስራ ስምንት አመትም ይኖሩ አሉ። ግን ኑ። ወላጆቻችሁን ተነፋቀው የሆነ ነገር አደጋ ሲሰሙ የኔ ልጅ ምን ሆነ ይሆን ሳትደውሉ ስቀሩ ስትቀሩ፣ የኔ ልጅ ምን ተርሳ ይሆን? በምን አልደወለኝም? አሟት አማት ይሆን ምን ይሆን? አንዳንድ ወላጅ ደግሞ ሰሪ ዝም ብለሽ እንደዚህ አይዞሽ፣ ጠንክሪ፣ ልምጣ ስታነሱ ምን ትሰሪ ኑሮ ተወዷል የሚልም አለ። ስለዚህ ወላጆቻችሁ ዘንዳ ኑ ቶሎ። ወላለሁ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ